ሰላም። በዛሬው ቪዲዮ በ1974 የበጋ ወቅት በዊሎው ክሪክ የተባለች ትንሽ ከተማ ውስጥ አንድ ሰው ፋንተም በሚባል ስም በሶስት ወራት ውስጥ 13 ባንኮችን ሰረቀ። ምንም የጣት አሻራ፣ ምንም ምስክር፣ ምንም ፍንጭ አልተወም። ይህ ታሪክ ፊልም ይመስላል፣ ነገር ግን እውነተኛ ወንጀል ታሪክ ነው። ይህ ዘራፊ በመጨረሻ ይያዝ ይሆን? የምርመራ ሂደት ውስጥ ምን ይመስል ነበር? ታሪኩን እንደምትወዱት እርግጠኛ ነኝ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። በሰኔ ወር በዝናባማ ጥዋት ተጀመረ። በዊሎው ክሪክ ፈረስት ናሽናል ባንክ ውስጥ 10 ሰዓት ከ17 ሲል አንድ ሰው ወደ ባንክ ገባ። ግራጫ ልብስ ለብሶ፣ ፌዶራ ባርኔጣውን ዝቅ አድርጎ፣ የፀሐይ መነጽርና አስተኛ ፂም ተሸፍኖ ገባ። ተራ ሰው ይመስል ነበር። መካከለኛ ቁመት፣ መካከለኛ አቋም እንዳለው ይናገራል። ወደ ባንኩም ገብቶ ለገንዘብ ተቀባያ ትንሽዬ ማስታወሻ ወረቀት ሰጣት። ወረቀቱም ላይ ምንም የማንቂያ ደውል እንዳትነኩ፣ ቦርሳውን በ60 ሰከንድ ሙሉት የሚል ጽሑፍ ነበር። ተቀባይቱም ኤለን ወጣት ሴት ነበረች። እናም ተጨንቃ ቆመች። ከዛም ምንም እንደሆነ አይታወቅም። ሰራተኛው 12000 ዶላር በቦርሰብ ውስጥ አስቀመጠች። እሱም ባርኔጣውን ቀንዘፍ አድርጎ የመጀመሪያውን ሳይረን ከመጮቡ በፊት ጠፋ። በቀትርም ከተማዋ ተናጋች። ፖሊሶች ምንም ፍንጭ አላገኙ። የደህንነት ካሜራዎች፣ የፀጉር እርፍ፣ አሻራ ምንም ሊገኝ አልቻለም። ፋንተም ለፖሊሶች መንፈስ ነበር የሆኑ ይህም የመጀመሪያው ዘረፋም ነበር። በቀጣይ ሁለት ሳምንታት ሌሎች ሶስት ባንኮች ተዘረፉ። እያንዳንዱም ተመሳሳይ ስርቆት ነበር፣ ማሶሻ መስጠት፣ ፈጣን መውጣት። እንዲሁም ሁሉም ዝርፊዎች ከአስር ሰዓት ከአስራ አንድ ሰዓት መካከል ይፈጸሙ ነበር። ሁሉም ዝርፊዎች በቸልተኛ ደህንነት ባላቸው ባንኮች ውስጥ ነበር የተፈጸመው። ይህ ሰው የአካባቢ ፖሊስ ሊያገኘው አልቻለም። ሰውየውም በተመሳሳይ ሁኔታ አምስተኛ ባንክ ዘረፈ። የዛኔ ነበር በጉዳዩ ኤፍቢአይ የገባው። ክላራ ሞናራ የተባለችው ተሰጥቶ ያላት መርማሪ ጉዳዩን ያዘችው። በምርመራ ላይም አንድ ያልተለመደ ቅርጽ አስተዋለች። ባንኮቹ በዊሎው ክሪክ ዙሪያ ፍጹም ክብ ይፈጥራሉ። እያንዳንዱም በሃያ ማይል ይራራቃሉ። ነሐሴ ሲቀጥል የዊሎው ክሪክ ነዋሪዎች በሮታቸውን ቆለፉ። እንግዳ ባህሪ ያላቸው ሰዎች መጣጠቅ ጀመሩ። ፋንተም ለአንዳንዶች ደግና ለሌሎች ደግሞ ወንጀለኛ ነበር። በከተማ የሚገኙ ታዳጊዎች በጎዳና ግድግዳ ላይ ፋንተም በህይወት አለ መንፈስ አይደለም ብለው ጻፉ። ጋዜጠኞችም እሱን ጨዋ ዘራፊ ብለው ጠሩት። ነገር ግን የባንክ ሰራተኞች ስራዎቻቸውን አቆሙ። ንግዶችም ቀደም ብሎ መዘጋት ተጀመረ። ከተማዋም በፍርሃት ተውጣ ነበር። የክላራም ቡድን ወጥመዶችን አዘጋጀ። ነገር ግን ፋንተም ሁል ጊዜ ጠንቃቃ ነበር። በነሐሴ 15 በአንድ ቀን ውስጥ ሁለት ባንኮች ዘረፈ። ደፋር እርምጃም ነበር። በሁለተኛው ስርቆት ላይ የነበረችው የባንክ ሰራተኛዋ ሰውየው የሆነ ነገር ይፈልግ ነበር፣ ገንዘብ ብቻ አይመስለኝም። እናም ደግሞ እንዴት እንደሆነ ባላውቅም ሰውየው የበቀል አስተያየት ነበር ያየኝ ስትል በድንጋጤ ተናግራለች። ይህ ክላራ ያሰበችውን የሚደግፍ ሐሳብ ነበር። የፋንተም ዓላማ ምን ሊሆን ይችላል ብላ ራሷን ጠየቀች። ከተማዋን በፋንተም ጥላ ተከባ ነበር። የሁሉም ሰው ወሬ ፋንተም ነበር። በሴፕቴምበር መጀመሪያ 12 ባንኮች ተዘረፈ። ክላራም ወደሱ እየቀረበች ነበር። በዚህም ምርመራ ላይ ፋንተም በካሜራ ታየ። እሱም በሞተር እያመለጠ ነበር። ክሱም ተጠናከረ። የመጨረሻውን ባንክ የሚገኘው በከተማዋ መሃል ነበር። ክላራም ይህን ባንክ ለመጠበቅ ድጋሚ ወጥመድ አዘጋጀች። በሴፕቴምበር 10 በ67 ተኩል ላይ ፋንተም ታየ። በዚህም ጊዜ እንደ ተለመደው ጥቁር ልብስ ለብሶ ባርኔጣውንም አድርጎ ነበር። ክላራና ቡድናም ተደብቀው ሲያዩት ነበር። ነገር ግን እሱ በሆነ መንገድ ጥቃት እንዳለ ተሰማው። እንደ ተለመደውንም ማስቶሻውን ከሰጠ በኋላ ቦርሳውን ተቀብሎ መውጣት ላይ ሳለ እና ክላራን ተመለከተ ከዚያም ጮክ ብሎ ቅርብ ነሽ ነገር ግን በቂ አይደለም ብሎ ተናገረ። በጭስ ቦምብም ተከልሎ አመለጠ። ይህንም ክላራን አበሳጫት፣ ነገር ግን ፍንጭ ሰጣት። ድምፁ ትንሽ ተቀርቶ ነበር። ሰላም ሰላም፣ ጋይስ እንዴት ናችሁ? እንደነዚህ ያሉ የወንጀል ታሪኮችን ይዘንላችሁ እየመጣን እንገኛለን። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። አሁን አንድ ደቂቃ ወስዳችሁ ሰብስክራይብ ታደርጋላችሁ። እስኪ እስኪ አዎ እንደሱ አርጓ። ክላራም ከቀድሞ የፖሊስ መዝገቦች መካከል አንድ ሰው አገኘች፣ ድምፃቸው ይመሳሰል ነበር። ስሙም ጄምስ ሪድ ይባል ነበር። ጄምስ ሪድ የቀድሞ የዊሎ ክራክ ከተማ ፖሊስ መኮንን ነበር። ከአምስት ዓመታት በፊት በግል ቅሬታ ከፖሊስ መኮንነቱ ተባሯል። ጄምስ ሪድ የባንክ ደህንነት ስርዓቶችን በደንብ ያውቃል፣ እናም በአንድ ወቅት ላይ ለመርማሪዋ ክላራ እንደ አማካሪ ሆኖ አገልግሏታል። ታሪኩም ሲመረመር ከተባረረ በኋላ የቤተሰቡ ቤት በባንክ ተወረሰ። ሚስቱም በህመም ተማቃ ሞተች። እናም ቤተሰቡን ያጣው በዚህ ስለሆነ ለበቀል ነበር። ምናልባት ደግሞ በገንዘብ ችግር ምክንያት። አሁን ሁሉ ነገር በቂ ማስረጃ ተገኝቷል። ሁሉም ግልጽ ሆኗል። ክላራም የቀድሞ ባልደረባ አየን ማድረጉን አላመነችም ነበር። የሪድንም የቀድሞ ቤት አጣርታ ሄደች። በሴፕቴምበር 17 እሱ በተተወ መጋዘን ውስጥ ተገኘ። በግድግዳዎች ላይ የባንኮችን ካርታ እቅዶች ተሰቅለው ነበር። ክላራም እሱን ተጋፍጣ ቆመች። ጄምስ ይህን ማቆም አለብ ብላ ተናገረች። እሱ ፈገግ ብሎ እነሱ ሕይወቴን ወሰዱ፣ እኔም ደህንነታቸውን ሰረቅኩ አለ። ፊቱ ላይም ድካም ይታይ ነበር። ጄምስም እጅ እንደሚሰጥ ቃል ገባ። በምትኩ ደግሞ የዘረፍኩትን ገንዘብ በሙሉ ለዊሎው ክሪክ ነዋሪዎች፣ በተለይ ደግሞ ዝቅተኛ ቤት ለሚኖሩ ነዋሪዎች እንድትሰጥለት ጠየቀ። ክላራም ቃል ገባች። በማግስቱም እጅ ሰጠ። ይህ ዜና በመላው ከተማ ተሰማ። አንዳንዶች ፎታ ቢሰማም ለሌሎች ግን በጣም አዝናው ነበር። ይህም የመጨረሻው ጨዋታ ነበር። የፋንተም ታሪክ በዊሎው ክሪክ ከተማ እንደ ተረት ሆነ። አንዳንዶች እሱን እንደ ጀግናና እንደ ተጎጂ ይቆጥሩታል፣ ሌሎች ደግሞ እንደ ወንጀለኛ። ክላራም ጉዳዩን ከጨረሰች በኋላ ስለ ፍትህና በቀል አሰበች። ገንዘቡንም በቃሏ መሰረት ለማኅበረሰቧ ሰጠች። የሪድም ተልእኮ በሺዎች የሚቆጠሩ ህይወቶችን መቀየር ቻለ። የፋንተም ጥላም በከተማ ላይ ተንጠልጥሎ ቆየ። እውነተኛ ወንጀል የቱ ነበር የተፈጸመው ስርቆት ወይስ እሱን ወደዚህ ያነሳሳው ይፍታዊ ተግባር መልሳችሁን ኮሜንት ላይ አስቀምጡልኝ የዛሬው ታሪካችን ይህን ይመስል ነበር ታሪኩን ከወደዳችሁት ላይክ ሼር እንዲሁም እንዲያሉ እውነተኛ ወንጀል ታሪኮች እንዲያመልጡ ሰብስክራይብ አድርጉ በቀጣይ ቪዲዮ እስክንገናኝ ድረስ ጤና ይስጥልኝ